ዋስ ነው ለዋንጫ፣ ለዋንጫ። እናት አታብኩ ቁም፣ ቁም፣ በላቸው ነገ ሌላ ቪዲዮም እንሰራለን። ምን አይነት ቪዲዮ እንሰራለን? መስልክ እኔ ጋር በላቸውን ሞባይል ስልክ ሰታችሁ ማስታወቂያ አፕል ነው፣ ለዛም ሳምሰንግ ምናምን አንፈልግም። እኔ ጋር የምሰራው ቪዲዮ ማለት ነው ለሞባይል ቤቶች ይሄንን ቪዲዮች አድርጎ እንላለን። አይፎን ስንት ነው የምትፈልገው? ምስተር አይፎን ስንት ይሁን? አንድ ነው የሚፈልገው? አንድ ነው የምትፈልገው? አይፎን አይፎን አንድ የሚባል የለም በላቸውም፣ ማስታወቂያውን ቪዲዮውን እየሰራሁ ነው ይፈልገው ትክክል ነህ። ሁለት ያስፈልገው ሁለት ይፈልጋል። አንድ ለቪዲዮ አንድ አይፎን ሁለት እያልክ ነው ደሞ አሁን አንድ ለቪዲዮ አንድ ደግሞ አንዱ ለላይ አንዱ ለካሜራ አንዱን ሳውንድ ሪከርድ በላቸው፣ አዝናኝ ሰው።